የጠላቶቻችንን ሕልም አምክነናል ተብሎ አገር ይለም ከባንዳ ጎንም አንሰለፍም ብላችሁ ግጭት ነው የሚለው። አማራ ጦርነት አይለውም በድሮን ይሄ ሁላ ህዝብ እየሞተ ግጭት ነው የሚባለው? ምን አይነት ባንዳነት እንደሆነ አላውቅም። በብሔር ስም የሚነግድ ጽንፈኛ ግን በአገውም ሊነግድ አይገባውም። አገውን ማህበረሰብ አይወክልም። በአማራ ስም የሚነግደው ጽንፈኛ በአማራ ስም ሊነግድ አይገባም። ጽንፈኛ ጽንፈኛ ነው። በእጅ ብላ ንምተው አቤት። አብን እኮ የነበረው ተስፋ የአማራ ህዝብ ተስፋ ነበር። በአድን ይተካል ተብሎ ተስፋ የተጣለለት ፓርቲ ነበር። አብይ እድለኛ ነው። ከምሬ ነው። እንደዚህ አይነት ወጠብሻ ወጠብሻ የሆነው እየመለመለ አገልጋይ ያደርጋቸዋል። ራሳችሁ ጻጣት ውስጥ መግባት አለባችሁ። መንግስትም ደግሞ በጣም ልማታዊ ነው። አብን እየተዋጋ ነው። የአብን አባላት የነበሩ አሁን ፋኑ ናቸው፣ የፋኑ ታጋዮች ናቸው። አብን አባላት ከነበሩት እነዚህ ተመልካቶች በእነዚህ ይሸቀጣል። በማን ነው የሚሸና? በሌሎች ነው መሽናት የሚፈልገው። እንተዋወቃለን እኮ ይህን እኩይ ተግባር አምርሮ የሚታገል ሕዝብ መፈጠር መቻል አለበት። ትናንትናዋ ጎንደር ሁላችን እንኮራለን፣ በዛሬዋ ጎንደር ግን እናፍራለን። የአብይ አማሮች የሚባሉ አለዋል የአማራ ሕዝብ ያልቆመው ንዋ የአብይ አማሮች የሚባሉት እነሱ ናቸው። ለምሳሌ በለጠ ሞላ የአብይ አማራ ነው። አብይን መውቀስ አይፈልግም። ሽፍታ ሕዝብን እየጎዳ ስለሆነ ጠየውን የማይጠብቅ ሕዝብ ውድማውን የማይጠብቅ ሕዝብ ከተፈጠረ መጨረሻው መጥፋት ነው። ካገኘው በኋላ ይልቃል ከፋለ የሚባል መጣ። አሁን ጥንቸሩ መጣ። ገና ሌላ ይመጣል። የክልሉ አዲሱ የመጣው ጸጥታ ቢሮ ኃላፊው ደግሞ እንም ያል ከሱ የባሰ ቀዳዳ ነው። ያ ወንበር የሆነ ነገር አለ። ቀዳዳ ነው የሚሆነው። ወሻታ ነው። ቀጣፊዎች ነው የሚሆኑት። በኢትዮጵያዊነቱ የማይደራደር ለማንም ለምንም የማይበገር ክንደ ብርቱ ሰራዊት ገንብታለን። የዚህን አይነት ሰራዊት በመገንባቷ ባለፉት ዓመታት ተቃጣብን ሀገር አፍራሽ ጥቃቶችን በአስተማማኝ መክተን የጠላቶቻችንን ሕልም አምክነናል። ምክትል አስር አለቃ ብርሃኑ እንትናቸውን ከጭስ ማስወጫነት በተጨማሪ እንደ ምድጃ ለማብሰያነት መጠቀም ጀመሩት፣ እንዴ ጎበዝ። ካሜራማኑ ግን ግፈኛ ነው፣ አፍንጫቸው ስር ገብቶን ጥላቸውን ማሳየት ብቻ እኮ ነው የቀረው። ጋሹ ላራሱን በዚህ ልከሰውነት ሰውነት ተራ ውጦ የፈለገውን ነገር ቢናገርን ያልቀየመውም ህፃን ለምን ያልካለ አባቶቻችን ለምን ይሞታሉ? እናቶቻችን ለምን ይሞታሉ? ለአንድ ስልጣን ተብሎ አገር፣ እንደ ሌሎች ሀገሮች እንዳደጉት አገሮች እንሆን። እስኪ ልብ ይስጥ መጠን የኛም ጥያቄ እኮ እሱ ነው። ለአንድ ወፈፌ ሰው ስልጣን ተብሎ የስንት ሰው ሕይወት ነው መቀጠፍ ያለበት? ጨቅላው አበባ አይቶ ደስ እንዲለው የስንት ሰው ቤትስ ነው መፍረስ ያለበት? አለቃችሁን አሁን ሳበዛው ይበቃል አትሉትም ወይ? መሰለ ንጹህ ነው። አባው ታደሰ ንጹህ ነው። ከኤርትራ ጋር በፍጹም እንዴት እንዴት ሊሆን ይችላል? እኔ አብይ እንኳን ንጹህ ነው ብዬ አላስብም። በአንዳንድ በኩል እስከዛ ድረስ ማለት ይሄ ነው። ምክንያቱም ትላንት እኔማ ከላንቻ አልተነፍስም ከላንቺ አልበላም አይነጋልኝም ሲባባል የነበረ ነው። ትንሽ ናቸው ሰዎቹ። በነግራችን ላይ ተመልከቷቸው አብን ማለት ይሄ ነው። ግን አብን ስራ አስፈጻሚ ማለት ይሄ ነው። በጣም የሚገርም ነው። ስንቱን እስር ቤት ገብቶ እነ ክርስቲያን ታደለን እስር ቤት አስገብቶ ደሳለኝ ጫኔም እዚህ ውስጥ እንደሌለ እናውቃለን። ይሄ ፖስተኛ የፖስታ ቤቱ ተላላኪና 699 ሚሊዮን ብር የዘረፈው ሰውዬ ነው ይ ሰውዬ ማለት ነው። በዚህ ሰው ማተም ኪስ ውስጥ አድርጎ ነው የሚሄደው። ቀለዝች ነው በአሁን ቢሮ የገባው የአበል ጽፈት ቤት ማለት ነው። ኢትዮጵያውያን ባንድ ስቶች አይደለንም፣ ከባንዳ ጎንም አንሰለፍም ብላችሁ ለእናት ሀገራችሁ የልጅነት እድሜያችሁን ሰጥታችሁ ለሀገራችሁ ክብር ሰጥታችሁ መሳውትነትም ጭምር ለመሆን ስለመጣችሁ የኢፌዴሪ መከላከያ ሰራዊት አባል መሆን አለብን ብላችሁ በዚህ ፈታኝ ጊዜ ውስጥ ይህንን ተቋም ስለመረጣችሁ፣ ከልብ ያመሰግናችኋል። አረባ ክህ አልቀረብህም። ያልወለድሁት ልጅ አባባ ቢለኝ አፌን ዳባ ዳባ። ለኛ ያገሬ ሰው በብርሃኑ ጁላ ወታደር አፍ ከተመሰገናችሁ፣ ራሳችሁን ገምግሙ። መልካም ሳይሆን መጥፎ ስራ ሰርታችኋል ማለት ነው። ህዝቦች ሰላማዊ ኑሮ እንዲኖሩ ያስቻለ አኩሪ ገድል ያስመዘገበ በመንግስትና ህዝባችን ክብር የተቻረው ዝ ነው። የአማራ የተራዘመ ግጭት አሰላለፍ በመለየት ገምግመናል ይላል። ግጭት ነው የሚለው አማራ ጦርነት አይለውም። በድሮን ይህ ሁሉ ህዝብ እየሞተ ግጭት ነው የሚባለው። ወይዘሮ እገሌና እገሌ ተጋጩ፣ ቀበሌ አንድና ቀበሌ ዜሮ ወጣቶች ተጋጩ። ግጭት ነው የሚለው ምን አይነት ምን አይነት በአንዳንድነት እንደሆነ አላውቅም። መምህራን ተረሽኗል፣ ትምህርት ቤቶች ተዘግተዋል፣ ባለሀብቶችና ታዋቂ ሰዎች ደህንነት አደጋ ላይ ወድቋል፣ ወዘተ ምናምን እያለ ይጠቅሳል። ይህ ሁሉ ኃላፊነት የሚሰጠው ለፋኖ ነው ጽንፈኛው ምናምን እያለ ማለት ነው የራሱ መንግስት የብልጽግና መንግስት እሱ ካቢኔ የሆነበት አብይ አህመድ የሚመራው ስራ አስፈጻሚ በዚህ ህዝብ ላይ ያደረገው ወንጀል አንድም ነገር አብን መተንፈስ አይቻልም። የሚያምርብን አንድ ሆነን ተጋግዘን ስኖር ነው። በብሔር ስም የሚነግድ ጽንፈኛ ግን በአገውም ሊነግድ አይገባውም። አገውን ማህበረሰብ አይወክልም። በአማራ ስም የሚነግደው ጽንፈኛ በአማራ ስም ሊነግድ አይገባም። አማራ ሊወክል አይችልም። ጽንፈኛ ጽንፈኛ ነው። በጅምላ እንምታው አብዮቱ ከመፈንዳቱ በፊት እያሉ ወላጆቻችን ታሪክ እንደሚነግሩን ሁሉ ያን አብስቶ አብዮት ከመፈንዳቱ በፊት ይሄ ጠንጋራ የሆነ ሚኒስትር መስሪያ ቤት ኃላፊ ነበር። በአቅም ማነስ ከስራው ከተባረረ ወዲህ የሆነች ቢሮው በአማካሪነት ተጠግቶ ኑሮውን እየገፋ ይገኛል። አሁንም ተሟጡ ያላለቀ ትንሽ እንጥፍጣፊ አቅም እንዳለው ለአለቆቹም ያሳየው የተከበረውን የአማራ ህዝብ ጽንፈኛ እያለ በመዝለፍ ነው። መጪው ጊዜ ሰላምና ልማት የሚረጋገጥበት፣ ትላልቅ ልማቶች የሚረጋገጡበት፣ የህብረተሰብን የስራ እድል በስፋት ምንፈጥርበት፣ ሰፋፊ ችግሮችን ምንፈታበት ትልልቅ ድሎች በፊት ይኖራሉ። አግዙ፣ መሪዎቻችሁን ደግፉ። ክላሻችሁን አንስታችሁ ከመከላከያ ጋር ስትዋጉ የነበራችሁ ከጎናችሁ ጓደኛችሁን የቀበራችሁ። አቤት! አብን እኮ የነበረው ተስፋ የአማራ ህዝብ ተስፋ ነበር እኮ። በአብን ይተካል ተብሎ እኮ ተስፋ የተጣለለት ፓርቲ ነበር እኮ። አገራዊ ምክክር በተመለከተ አገራዊ ምክክር ለአማራ ህዝብ ድጋሚ የማይገኝ እድል በመሆኑ ሁሉም ሊሳተፍ ጥሪያችን እናቀርባለን ይላል። ይሄ ድጋሚ የማይገኝ ተውሎ ሁላችን መሳተፍ አለብን ይላል። ክልሉ እልም ያለ ጦርነት ውስጥ እያለ ግን የግድ መሳተፍ አለብን ይላል። አሁን ግን እልም ያለ ጦርነት ውስጥ ሆኖ ይሄ ወርቃማ እድል ነው ሀገራዊ ምክክር ላይ አማራ መሳተፍ አለብ ይላል። አብይ እድለኛ ነው። አብይ እድለኛ ነው፣ ከምር ነው። እንደነዚህ አይነት ሰዎችን እንደነዚህ አይነት ወጠብሻ ወጠብሻ የሆነውን እንትን እየመለመለ አገልጋይ ያደርጋቸዋል። አንድ በአንድ ገዱን ተጠቀመበት፣ በርካቶች ተጠቀመ፣ ከዛ ጠፋቸው። እንዲሰደዱ አደረጋችሁ። አሁን ተለኛ እነዚህ ሰዎች ናቸው፣ ወይም ደግሞ የዘመዳችሁን ልጅ አቃችሁ። በአጠቃላይ እዚህ አካባቢ ያለው ወጣት እንዲቀነስ ያደረጋችሁ ራሳችሁ ጸጸት ውስጥ መግባት አለባችሁ። ተሳስተን ነበር ለካ የዞን አስተዳደር የክልል አስተዳደር በአጠቃላይ ብልፅግና ቀንድ አውተን እንደምንመጣ አድርገው ነበር ሲያስተምሯቸው የነበሩ ጌታቸው ረዳ ዛሬ ወጥቶ ያደረገው ብዙ የትግራይ ሕዝብ አሳዝሞታል። ኢቨን የዚህ ሰውዬ ደጋፊ ነን ብሎ በሞኝነት ይከተሉት የነበሩት በሙሉ አዝነዋል። ይህ እንግዲህ ከትግራይ ሳይድ ነው ከኢትዮጵያ ሳይድ ደግሞ ኢትዮጵያውያኖች ከመቼውም በላይ እጅግ ነው የጠሉት ጌታቸውን እጅግ ነው የተጸየፉት ጌታቸውን ያልጠላ ጌታቸውን ያልተጸየፈ የአብይ አህመድ ዲጂታል አርሚ ነው ከዲጂታል አርሚዎች ውስጥም ከአብይ ደጋፊዎች ውስጥም ኮንታክት ያደርጉናሉ እና በዚህ ደረጃ ግን ወርዶ ዘቅቶ እናገኘዋለን ብለን አላሰብንም መንግስት ግን ለእናንተ ምን እያሰበ ነው ለዚህስ ቀበሌ ምን እያሰበ ነው ከኤጀሬ ተነስቶ እዚህ ሸንኮራ ዮሐንስ የሚመጣ የአስፋልት መንገድ እቅር ተይዞላቸዋል። እኔ ደግሞ ምን ህልም አለኝ? የሸዋ አስተዳዳሪ ሆኜ የዚህን አካባቢ ህዝብ መጥቀም አለብኝ። የምታገለው ለህዝብ ነው። መንግስትም ደግሞ በጣም ልማታዊ ነው። አብን እየተዋጋ ነው። የአብን አባላት የነበሩ አሁን ፋኖ ናቸው። የፋኖ አመራሮች፣ የፋኖ ታጋዮች ናቸው። አብን አባላት ከነበሩት እነዚህ ተመልከቷቸው። በስም ነው የምታውቋቸው። ገርሞት እንዲህ ምናምን በእነዚህ ይሸቀጣል፣ በእነዚህ ቢዝነስ ይሰራል። በነዚህ አብይ ፖለቲካ ይሰራል። በቀጥታ ከኤርትራ ጋር መጋፈጥ አይችልም እኮ አብይ በራሱ በብልጽግና ፌስቡክ ፔጅ በነዚህ አይችልም። ከየት ይመጣል? ወኔው ከየት ይመጣል? የለውም። በማን ነው የሚሸና? በሌሎች ነው መሽናት የሚፈልግ። እንተዋወቃለን እኮ እንተዋወቃለን። አብይ የአብይን ፐርሶናሊቲ የአብይን የፖለቲካል እውቀትና ፍርሃቱን ደረጃው ምናምን በደንብ መዝነ ነው። አብረን ኖረናል። ሜዳ ላይ እኮ አያደርገው ትንፍሽ አይልም። በብልፅግና ያደርገው፣ በፋና አደርገው፣ በምናምን አደርገው። እኛ እነሱን ብቻ ተቆጡ አላልንም። ከእኛም ጋር ችግር ካለ ቁጭ ብለን እንወያይ በጠረጴዛ ዙሪያ። መንግስት አጓድሎታል አጥፍቶታል የምትሉት ሀሳብ ካለ አምጡ። በመሳሪያ የሚፈታ ጥያቄ የለም። ማዳበሪያ አትጠቀም አትረስ እያልክ እየሰበክ ህዝቡን ቤት ተቀመጥ ምርትህን ወደ ገበያ አታውጣ እያልክ እየሰበክ የአማራንስ ጥያቄ መለስክ ማለት ነው? እኛስ እንጀራ ሆኖብን እሱ ግን በዚህ ደረጃ በዚህ ደረጃ እንደዚህ የረከሰና የዘቀጠ መሆኑ ግን አናውቅም ነበረ። ብለውም ኮንታክት ያደረጉናሉ። እኔ ሜንታሊ ኤል ነው ኖርማል ፐርሰን። መልኩ ራሱ ጤነኛ መልክ አደለም፣ አነጋገሩ ጤነኛ አደለም። እሱ ራሱ ምንድን ያለው የመሰለኝን የምናገር ብሏል። የመሰለውን የመሰለውን የሚናገር ያልተገረዘ፣ ያልታረመ፣ ያልተቀጣ ስርዓት ያልተማረ በቃ በምንም አይነት ሞራል ስታንደርድ ውስጥ ያልኖረ ሰው እንደሆነ በቃ ራሱን ገልጧል። እና የትግራይ ህዝብ ብቻ አይደለም በዚህ ያዘ ነው ኢትዮጵያኖች አዝነዋል። ይህን ለማድረግ ነበር እንደ እኛ የምንታገለው። ምን ማለት ነው? እና ይህን እኩይ ተግባር አምርሮ የሚታገል ህዝብ መፈጠር መቻል አለበት። ለሰላማችን ግን ልዩ ትኩረት ሰጠን እንስራ። ሰላሙ ከተረጋገጠ ሁሉንም ጥያቄዎች መመለስ እንችላለን። እስ በፋና ቴሌቪዥን ስራ፣ አሁን ሻቢያ የምትባል ከፋኖ ጋር ምናምን እየሰራ ነው ብለስ ወንጀል ስማስያ፣ አንድ ፕሮግራም ስራ። ወንድ ሁንና አታደርገውም። የምሬ ነው አታደርገውም። ትልቁ ፍርሃትም በእነሱ መንደር ያለው እሱ ነው። አሁን በሚቀጥለው አንድ ፓርት ካፓርቲ ደግሞ አውጥቶ መግለጫ ይሰጥበታል። አብይ ወይምን ከደህንነት መስሪያ ቤት ያገኘሁት መረጃ እንደሚያመለክተው ብሎ እንደዚህ ከዛ አብንም በዚህ ፌስቡክ አክቲቪስቶች ዩቲዩበርነት ሰልችቶታል። ዩቲብ ላይ ያሉ ሰዎች ሰልችተዋቸዋል። ጥቂት ሆነው አብይ የሚጠቀምባቸው እነዚህ ፖለቲካ ፓርቲዎች፣ አሁን አረጋው በራ ይጠቀምበታል። ትላንትናዋ ጎንደር ታሪክ ሁላችን እንኮራለን፣ በዛሬዋ ጎንደር ግን እናፍራለን። ጎንደርን ልክ ገና ከኤርፖርት ገብቶ ሲያይ ውይ ጎንደር እችናት እንዴ ነው ሚለን መላ ኢትዮጵያ ሲነሳ እኛ ደግሞ አብረን ምንቆ እጅግ እጅግ እጅግ ጠልተውታል፣ ተጸይፈውታል፣ አፍረውበታል። አንድ እሱን አውቃለሁ የሚል የነበረ ሰው የመሀል አገር ሰው ኮንታክት አድርጎኝ ጓደኛዬ ነበር እያልኩ ሪፈር ማድረጌ አለ ሳፈራይኛል። እሱን ያወቅኩበትን ቀን ረገምኩ ብሎ የደወለልኝ ሰው አለ። ብዙዎቹን ያደረገው ነገር አበሳጭቷቸው ሳይሆን አሳዝኗቸው። ያሳዘናቸው ምንድነው? እንደዚህ ያለ ተራ ድሩዬ ብልፅግና በዚህ ደረጃ የረከሰ የወደቀ፣ በዚህ ደረጃ በዚህ ሰውዬ ደረጃ እርካሽ የሆነ ተራ ተራ ተራ ተራ ተራ ጨርባሪ ፕሮፓጋንዲስት አግኝቶ አያውቅም። እዚህ ያለውን ማህበረሰብ ለጎንደር ያለውን ስሜት በዘፈን ብቻ አይደለም የሚያንጎራጉር ሲቆጭ የነበረ ሁሉ በጎንደር ታሪክ እሱን ቁጭቱ የሚወጣበት ጊዜ አሁን ደርሷል። ያልተፈቱ ችግሮችን ለመፍታት አስቻይ ሁኔታ እየተፈጠረ ነው። ልምምድም እያደረግን ነው። የሃይማኖት አባቶች፣ የሀገር ሽማግሌዎች ለእውነት ስትሉ ደግሞ መናገርና መስራት በጣም ያስፈልግ አረጋው በር ማህተሙ ኪስ ውስጥ ነው እና አንደኛዋ ጃኬት ነው ያለችው ሱሬ ነው ያለው ምናምን ጃኬት ፍላጋ ምን የትኛዋ ጃኬት ላይ ነው ያስቀመጥኳት ማህተም ነው። ቤባርን ነው የሚያስቀምጠው ጸሀፊ የለው ምን የለውም ምን ያደርግለታል? ሰውዬው ራሱ ነው። እና ኪስ ውስጥ የትኛው ኪስ ውስጥ ነው ያደረኩት? ጃኬቴ ላይ ወይ ሱፌ ላይ ነው ንትን ካፖርት ላይ ነው የሚፈልጋት። እነዚህ ሰዎች ፖለቲካ ፓርቲ ናቸው። ኢትዮጵያ ምድር ላይ 699 ሚሊዮን ብር የበላው ያ በለጠ ሞላ በሙሉ እዚህ ጋር ያለው ፖስተኛው እንደዚህ ምንድን ሁን ይዘው የመጣው አብን አብይ ጻፍ ቶሎ ለቀቀሱ ዛሬ ደስ ይበለን እንዳይቀዘቅዝ፣ የአሰብ ጉዳይ ምናምን ጉዳይ እንዳይቀዘብዝ ትንሽ መሞንተሙ እንዲጨምር ቀጥል ነው ያሉት። ለእውነት ስትሉ ዛሬ ወታችሁ ተናግራችኋል። በጣም ነው ደስ ያለ እውነቱን ተናግራችሁት አሁንም ለእውነት የምታረጉትን መጣ ተደበላለቀብን መላበሉን ተባለ። አሁንም ወደ ጫካ የገቡትን መመለስ መነጋገር በጣም ያስፈልጋል። በግጭት ባሉ ባልታና በጉልበተኙ በአፈሙዝ በሚያስቡ አካላት የሚናወጥ ሳይሆን የደረጀ ማህበረሰብ እንዲፈጠር እንፈልጋል እና ብዙዎቹ ኢትዮጵያ ጣሉት ያሉት የትግራይ ስተውት ኤርትራኖች ተውት፣ ይሄ ሰውዬ እያጭ ነበረ ሳይታገል ምንም ሳይደረግበት የጡት አባቱ ባይታወቃለን ጋድፋዘሩ ሳይታወቅ ከየት እንደመጣ ከየት እንደበቀለ በምንም አይነት ነገር ሳይፈተን በምንም ነገር ሳይታይ በሾርት ከርት ስልጣን ላይ ሲወጣል የብዙዎች ስጋት የነበረው እሱ ራሱ ነው። አመጣጡ ለመኮርኮም አይመችም ይሉኝ ነበረ። ነገ ጠዋት ወጥቶ እንደፈለገ ቢሆን ስርዓት ሊያስይዘው የሚችል ሰው የለም ብለው ይሰጉ ነበረ ብሎ ራሱ በኢንተርቪው መጀመሪያ ላይ ተናግሯል። የደረጀ ማህበረሰብ ሲኖር ነው የልማት የሰላም የመልካም አስተዳደር ጥያቄዎች የሚፈትል። የደረጀ ማህበረሰብ ሲኖር ነው ሀሳብ አደራጅቶ ጥያቄዎቹን አቅርቦ ምላሽ የሚመለስልን ለልጆቻችን ስንል ድርጅትን በአግባቡ ሰላምን እያረጋገጥ እንስራ። የአብይ አገልጋዮች ሆኑ የአብይ ኦሮሞዎች፣ የአብይ አማሮች የሚባለው አለዋል። ይሄ ትክክለኛ ኦሮሞ ያልሆነው ለኦሮሞ ህዝብ ያልቆመው፣ ለአማራ ህዝብ ያልቆመው የአብይ አማሮች የሚባሉት እነሱ ናቸው። ብዙ ሰው ቅር ሌሎች አይደለም። ለምሳሌ በለጠ ሞላ የአብይ አማራ ነው የአብይ አማራ ነው። በድሮ ጨፍጭፋል እናርጅና እናውጋ ወረዳ 120 ዜጎች በድሮ ጨፍጭፋል ብሎ ወልድ ካውንስል ኦፍ ቸርችስ ከጀኔቫ መግለጫ አውጥቷል። ሰሞኑ አውጉዞ ንጹሃን ዜጎች እየተገደሉ ነው ብሎ ቢቢሲ ምናምን ያለው፣ በለጠ ሞላ የአብን ሊቀመንበር ነኝ አብን ምናምን ስራ አስፈጻሚ ነኝ ብሎ አንድ ስቴትመንት መናገር አይፈልግም። መናገር አይፈልግም። አብይን መቆስ አይፈልግም። ለዛ ነው የአብይ አማራ የምንለው ነው። ለዛ ነው አገልጋይ ማለት ነው። ትምህርት ቤቶች ተዘግተው ህፃናት ከትምህርት ገበታ ውጭ ነዋል። ትምህርትህን አታስተምር ብሎ መከልከል ማለት ለእናንተ ጥቅምና ለእናንተ መብት የሚታገል ነው ወይ መፍረድ ያለብን ነው። ስለዚህ በርካታ ህፃናት ከትምህርት ገበታ ውጭ እየሆኑ ነው። ልማት እየቆመ ነው። እንወይ ጦርነት በቃል በቃ። ይሄ መንገድ ላይ ያደገ ዝም ብሎ ማን እንደዘራው የማይታወቅ ያደገ አረም ነው። አረም ማለት ሰው ሳይዘራው የበቀለ ለምንም ነገር የማይጠቅም የመልካሙን ዘር ምግብ እየተካፈለ ግን ለምንም ነገር የማይጠቅም አደ ኤንድ እሳቱ ላይ የሚወረወር ወደ እሳት የሚጣል ማለት ነው። በቃ ለዘላለም ህዝብ ጀርባ ላይ ተቀምጦ ሳይሰራ ሳይለፋ ህዝቡን እያጎሳቆለ በቃ በስልጣን ላይ ህዝቡን እየመጠመጠ ለመኖር ነበር አስበው። ልጆቻችን ይማሩ እምቢ ብለው አሸፍተው ከቀርሞ ሽፍታ ህዝቡን እየጎዳ ስለሆነ ማድረግ መቻል ያለብን አንድ ሁናችሁ የህግ የበላይነት ሊከበር ሲል ድጋፉ ደጀኑ የሚል መልዕክት። መንግስት የሚጠበቅበት ትንሹ ኃላፊነት የህዝብን ሰላምና ደህንነት ማስጠበቅ ከዛ በየጊዜው ላይ ይቀያየራል ይቀያየራል። ተመስገን ጥሩና ነበር። ከዛ አገኘው ተቀበል፣ ካገኘው በኋላ የን ቃል ከፋ ለሚባል መጣ። አሁን ጥንቸሉ መጣ፣ ገና ሌላ ይመጣል። የህዝቡ ጥያቄ ፊልም አድርገው ማለት ነው። አድርግ የተባለ ማድረግ የሚችል ልቅ ተላላኪ፣ ብዙ ሰው እየተጎዳ ይመስለኛል። የማያነብ ትውልድ ስለተፈጠረ የቲክቶክ ትውልድ፣ በተለይ ደግሞ የአበደ ትውልድ አለ። ምንም ቲክቶክ ላይ ተጥሎ ይውላል። አንድ መጽሐፍ፣ አንድ ፔጅ ላይ ማንበብ ማይችል እና የና አቢ ተረት ተረት፣ የነ ዳንኤል ተረት ተረት፣ ግን ዝም ብሎ ሳያላምጥ የሚውጥ እሱን አሁን አደገኛ ትውልድ እየሆነ ያለው እሱ ነው አሁን ክብር ለሀገር መከላከያ ሰራዊታችን እና ለክልሉ ጸጥታ አካላት አካባቢው ነፃ ሆኗል ቅድም ያነሳችኋቸው ጥያቄዎች በሙሉ የሚመለሱት በሰላም አውድ ውስጥ ነው ስለዚህ አሁንም በመንግስት በኩል የተጀመሩ ማስከበር ጉዳዮች ተጠናክረው ይቀጥላሉ። ምንም ችግር የለው። ባላሰበው ባልጠበቀው ሰዓት ከዛ ቦታ ተነቅሎ ተመጭቆ ፕሮቴክቲንግ ስቱፒዲቲ ይላል። ፕሮቴክቲንግ ስቱፒዲቲን ስራ የሰራው ዛሬ ጌታቸው ነው። ይህ አብይ አህመድን ወንጀል የአብይ አህመድን ክፋት ፕሮቴክት እያደረገ ወንጀሉን ግን አብይ ላስገባቸው ለኤርትራ ሰራዊትና ህይወታቸውን ሰውተው የዚህን ተራ ዱርዬ እድሜ እንኳን ላስቀጠሉለት ለአብይ አህመድ ፍርፋሪ ለመልቀም ያበቁትን የፌብራይን ጄኔራሎችን ስማቸውን በማጥፋት በማወገዝ ሲዝረከረክ ውሎ ሄዷል። እዛ ቦታ ላይ ወጥቶ ያደረገው ምንድን ነው? ሀቤት ነበር ቁጭ ብሎ ወንድ እንኳን አይመስልም ተራ ሀሜት እናንተም በዛ ሁለት ከመንግስት ጋር ሁናችሁ ሰላማችሁን በማስጠበቅ የራሳችሁ ሚና እንድትወጡ ለማ መንግስትና ህዝብ ከልብ ተቀራርቦ መነጋገርን ምክንያቱ ላይ መግባባትን ይጠይቃል ሰላም እንዲበጣ ከተፈለገ አንቺ በቃ አሰብን ውሰጂ ይሄ ይበቃኛል ምጽዋ ይበቃኛል ይሄን ግን ሰጂ ተጎድተሻል እኮ ይሄን ሰጂ በዚህ በኩል ስጭኝ የሚል የዋህ የሆነ አስተዳደር ይመጣል የኤርትራ ሉዓላዊነት ኮምፕሮማይዝ የሚያደርግ ትውልድ ይመጣልኛል ብሎ የሚያስብ አለ ከዛ በኋላ እረቻ ሊያሳልፍ ነው እረቻ ሊያከብር ነው ይመልስ አብዲሳ፣ እስከ መቼ ነው በጦርነት ሜንታሊቲ መኖር የምችለው ብሎ ማሰላሰል ማሰብ የሚችል መንግስት አራት ኪሎ መኖር አለበት። አብን የማን መሳሪያ የሆነ አንድ ሰውና አንድ ድመት ቤት ውስጥ ብታፍኗት ሁለታችሁ ቤት ውስጥ ካላችሁ፣ ዓይናችሁን አጥፍታ መውጫ ቀለዳ ካልተዘጋጀላት ዓይናችሁን ነው ዋጭራ የምታጠፋው። የህሊና ጉዳይ ቀየውን የማይጠብቅ ህዝብ፣ ውድማውን የማይጠብቅ ህዝብ እና አልጠብቅም፣ የመጠበቅ አቅም የለኝም ብሎ የሚያስብ ህዝብ ከተፈጠረ መጨረሻው መጥፋት ነው፣ ወይም የመጥፋት ምልክት ነው። እዛ መጠጥ ላይ ቁጭ ብሎ ባንክሩ ላይ ቁጭ ብሎ የሚያወራ ወሬ ከተራ ምናምን ከነዚህ ምናምን አክቲቪስቶቹ ጋራ የሚያወራው ተራ እንኳን እስከ አንድ ምሁር እንኳን እስከ አንድ ወንድ ቤት ለቤት ሴት እየዞሩ የሚላቸው መጽሐፍ ቅዱስ ያልተማሩ ሁልጊዜ እየተማሩ ወደ እውነት የማይደርሱ የሚላቸው ሴቶች አሉ፣ ሀሜትን የሚወዱ ከነሱ የባሰ ሀሜት ሀሜት ነበር የሚሰራ ከዛስ፣ ክህደት፣ ውሸት በቀሊል ነበር ያ ውሸትና ሀሜት የዛሬውን ተልሚሆን ይሄ ነበር። ከቅርብ ጊዜ ወዲህ በተሳሳተ ቅስቀሳ በመከላከያ ሰራዊታችን ላይ ከፍተኛ የሆነ ዘመቻ ተዘምቶ የነበረ ቢሆንም ይሄ ሁሉ ነገር አልፎ ዛሬ እናንተን የመሰሉ ወጣቶች መከላከያ ሰራዊታችንን ለመቀላቀል በወኔና በሞራል ማንም ሳያስገድዳችሁ ወደዚህ ስለመጣችሁ ወጣቶች እንደራጅ። ጥያቄ ካለን ተደራጅተን እንጠይቅ። የከተማችንን ሰላም ከሌላ እንጠብቅ። እሷ ራሱ የህልና ጉዳይ ይኖራታል ቤት ውስጥ ድመቷ ሾልካ እንድትሄድ የሆነ ቀዳዳ ማዘጋጀት አለብህ ቤት ውስጥ፣ አለበለዚያ አይንህን ነው የምታጠፈው። ይህ የህልውና ጉዳይም ለዝች ይሆናል ማለት ነው። አብን አማራን ፖለቲካ ፓርቲ ከዚ ሁሉ ጥንቅጥ እኔ እንደዚህ አይነት ውስጥ ጠንካራ ህዝብ አለ። አንሸን ሲቪላይዜሽን ያለው ህዝብ አለኝ፣ ታታሪ ህዝብ አለኝ፣ ኤሊት፣ በርካታ ኤሊት ያለው ህዝብ አለኝ። እዚህ ውስጥ ነገር ከመግባት እኔ ለሀገርነት እታገላለሁ የሚል ኢትዮጵያ ምድር ላይ በእንደዚህ አይነት በኩልነት ማኖርባት ኢትዮጵያ ከሌለች ተጨቆኝ መኖር አልፈልግምና ለሀገርነት እታገላለሁ የሚል መንፈስ ያለው ትውልድ ለምን አይፈጥርም? የኮሪደሩ ፓርቲያችን አንድ ኢኒሽቲቭ ነው። ከአሁን በፊት ከነበሩ አጠቃላይ ሂደቶች ፓርቲው የሚለይበት ባህሪ ነው፣ የፓርቲው ሀሳብ ነው። በዚህ ኢኒሽቲቭ ደግሞ ጎንደር ከተማ እጅግ በጣም የላቀ ስኬት አስመስግቦበታል። እስካሁን ባለበት ትልቅ ስኬት ነው። በአጠቃላይ አቤት አቤት፣ ሞት እኮ ክብር ነው፣ ሞት ክብር ነው። በጣም እንደ ጌታቸው ረዳ ከመኖር እነዛ በምድረ በዳ የጠሩት እነዛ ጀግኖች ከመቃብር በታች ይበልጽታል የአብይ አህመድን ወንጀል አጣጥቦ አጽድቶ አብይን ከወንጀል ነጻ አድርጎ ዶኮመንት ይዤ ነው የወጣው ብሎናል። ኢንተርቪው ላይ አሁን እየነገረን ያለው ከሌ ሰረቀ፣ ከሌ ዘረፈ፣ ከሌ ዋሸ፣ ከሌ እንዲህ አለ፣ ከሌ ማስማገል አደረገ፣ ከሌ እያለ አሁን ለፈጠራቸው የውሸት ክሶቹ የወንጀሉ ጸሐፊ ራሱ ጌታቸው ረዳ እና ጉሩፖቹ ወንጀሉን ራሱ ፈጥረው የሚጽፉት እነ ጌታቸው ረዳ ናቸው። ይህንን ችግር የግድ መፈታት ያለበት በውይይት በድርድር በመነጋገር ነው መፍታት የሚቻለው። የትኛውም ጦርነት የሚፈታው በጦርነት አይደለም፣ የሚፈታው በድርድር በውይይት ነው። ጦርነት በቃን የሚፈልጉት እጃቸው ለመንግስት የመንግስትን ምረት ተቀብለው ይግቡ። ያው ውይይት እየተደረገ ነው ያለ ከክልል ጀምሮ እስከ ዞን የወረዳ አመራሮች የቀበሌ አመራሮች በዚህ እየተሳተፉ ነው ያለ። የጫት ቤት ተሰብሰባ ይኮቴ አብዛኛው እንደዛ እኮ ነው። ና ተብሎ ስንት ናቸው? እዚህ ስራ አስፈጻሚ ክርስቲያን የለ? ደሳለኝ ጫኔ የለ? ዶክተር ማን የሚባል እስር ቤት ያለው የለ? በርካታ እስር ቤት ናቸው፣ ተሰደዋል፣ ወደ ፋኖ ገብቷል። ስለ አማራ ክልል አንድ ጉዳይ እንጨምርላቸው። የክልሉ አዲሱ የመጣው ጸጥታ ቢሮ ኃላፊው ደግሞ ደሳለኝ ጣሰውን የተካው ሰውዬ ደግሞ እልም ያለ ከእሱ የባሰ ቀዳዳ ነው። ያ ወንበር የሆነ ነገር አለው ወንበሩ። ሲቀመጡ ቀዳዳ ነው የሚሆኑት፣ ውሸታሞች፣ ቀጣፊዎች ነው የሚሆኑ። ፋኖ ፈርሷል፣ ኮስ ምኗል ቁርስ እንኳን አብሮ መብላት አይችልም። አይተማመንም እርስ በርሳቸው እየተጫረሱ ነው። ቀበሌ ወረዳ በአብዛኛው እኛንን የምናስተዳድረው የምንቆጣጠረው እና ከዚ ጋር የምንደዳድር አይደለንም፣ የለም በሕይወት የለም አሉ።